ሙዚቃ ለአንዳንዶቻችን ከሐሴት ደጃፍ የምታደርስ ለገሚሶቻችን ደግሞ ከተመስጦ ጓዳ የምታስገባ ናት። ታዲያ ሁላችንም እንደ ገጻችን እንደ መልካችን ሁሉ የሙዚቃ ምርጫችንም ይለያያል። ዛሬ ዘነላችሁ የቀረብ ነው። እንግዶቻችንም ከዘመናቸው ከእድሜያቸው የጎለመሰ የቀደመ የሙዚቃ ምርጫ ያላቸው እንግዶቻችን ናቸው። አብራችሁም ቆዩ ኦልድ ሙዚቃ የሚወዱትን ጓደኞች በአንድ ላይ ሆነን መሰባሰብ ጀመርን። ላይቭ ላይ መገናኘት ጀመርን። እንደዚሁም አብረን በመቆየት የተነሳ ለምን አንድ ላይ ተገናኝተን ትውብቅ አናደርግም? ኦልዲስ ግሩፖች ተብሎ ያው እኔ ነኝ ሀሳቡን ያመጣሁት እና በደስታ ተቀበሉኝ። ከዛ ይሄንን ፕሮግራም ደግሞ አድርጌ የሆነ ታሪካዊ ቦታ ተገናኝተናል። ያው የዛሬ ዓመት ተገናኝተን ነበረ። ከዛ ከዓመት በላይ ነው ስንተዋወቅ ግን አንድ ላይ ለመጀመሪያ ጊዜ የተገናኘ ነው ካመት አሁን ዓመት ነው አንድ ዓመታችን ነው ከተገናኘ እና ደስ የሚል ጊዜ ነው ያለንና በቃ ሙዚቃን በደንብ አድርገን እንድንለምድ እንድናውቅ አድርጎናል። በየ በየአለንበት በየአካባቢያችን ሙዚቃ ላይ የነበረን ሰዎች ነን። ሙዚቃ የነደፈችን ሰዎች ነን። ከጊዜያት በኋላ እንዲህ አይነት ዛሬ እንዳለው እንደ ቴክኖሎጂ ምናምን ደግሞ አገናኘን ይህ ነገር ማለት ነው። ስለዚህ ተመሳሳይ ቀለማት ያላቸው ወፎች ሆንም ማለት ነው። አንድ ቦታ ተሰበሰብን። ስለዚህ ምንድን ነው ስሜታችን ለመግባባት እራሳችንን መረዳት ብቻ ነው የሚጠበቅብን። ሀንቾ ምን ትፈልጋለች? ዳጊ ምን ይፈልጋል? ሮዚ ምን ይፈልጋል ምናምን ሳናወራ ነው የምንግባቡ በዘመናችን የተሰሩ ዘመናችንን የሚመስሉ በዘመኑን የሚያዋጁ በዘመኑ መሳሪያ የተቀናበሩ ሙዚቃዎች ትንሽ ቀልባችንን ይገዛል። የእናንተ ግን ከዚህ ላይ የቅል ነው። ምክንያቱም ምን ይሆን አባቴ በጣም ሙዚቃ ይወድ ነበር እና የነ ጌታቸው ጋዲሳን የነ ረጋኝን የነ ሂሩት በቀለን የነ ጋሽ ማሙድን ጋሽ ጥላውንና እየሰማውን ያደግኩት እኔ እሱ ነው አስተዋጽኦ ያደረገው ላይላይ። እና ከልጅነት ጀምሮ የተቀርጽ ተቀርጽ ያደኩት በነዚህ ሙዚቃዎች ስለሆነ፣ እስቲል አሁን የምሰማው ኦልድ ላይ ነው። አንዳንድ ጊዜ እኔ ምን ያስብለኛል መስለሽ፣ ምን በልተው ሁላ እንደዘፈኑት ወይም ምን በልተው ምንድን ነበር ይጠጡት። አሁን የሆነ ግጥም ስሰማ ወይም የሆነ ዜማን ስሰማ ወይም የሆነ የሪከርዲንግ ደረጃ ስሰማ፣ ልክ ዛጋ ያ ቡድን ከመሰባሰባቸው በፊት የት ውለው ነበረ፣ ምንድን ነው ምሳቸውን በልተው ዛጋ የቀዱት? ጊታሪስቱ እንዴት አይነት አቀማመጥ ነው የተቀመጠው የሚለውን ደረጃ ትይዛለሽ። ከመጽሐፍት አለም ብለው ሊተረኩት የሚገባ ሙዚቃ አለ እኮ ዜማ ስላለው ነው ሙዚቃ ያልነው። ብትን ብታረጊው ብዙ ገጽ መጽሐፍ የሚወጣው ሙዚቃ አለ፣ ብዙ ገጽ ማለት ነው። እንደዚያ ሙዚቃ የምጠራቸው እምቢገራ፣ ለምሳሌ የቴሌት አደሰ ጥፋተኛው ገላ የሚለው ሙዚቃ፣ የጋሽ ጥላሁን ከሰው ይለያል ሁሉም ባገር ነው የሚለው ሁሉም ባገር ነው የሚለው ለትግል የሚሆን ነው ግን የሚያታግል ዜማ ይዞ አይደለም። አረ ጎረው፣ አረ ዘራፍ አይደለም። በጣም በሚያባብል ዜማ ትዳር ይዞ መኖር፣ ልጅ ወልዶ ማሳደግ፣ አሳድጎ መዳር፣ አስተምሮ በወግ ይህ ደስታ ተሟልቶ የምናየው ከነፃነት ከነጻነት ጋር ሁሉ በሀገር ነው ሲለሽ፣ ምንም ምርጭ የለሽም። በቃ ምንም ነው ምርጭ የሌለሽ በዛ ሰዓት አስቢው። አሁን 69 ላይ የሶማሌ ሀረር መጥቶ ምናምን፣ ይህን ዘፈን ስትሰሚ እንዴት ነው ማትለወጭ? ዘፈኑ ግን ግፋ በለው ሂድ አይደለም፣ ምርጫ የለህም የሚል ነው ያለው። የኑሮ እንቅፋት ሲመታው ቆራዴ ለማን ተደስቶ ለማን ያዝናል ሆዴ የከርሞ ሰው የሚል ዘፈናል። በፍቅር ያዘነ በምን ይደሰታል? ይደሰታል? መልስ እንኳን ባይሰጠኝ የከርሞ ሰው ያውቃል ያውቃል የሚያስተክዝ መውደድ ስንቱን አደንዝዞ አደንዝዞ የከድሞ ሰው ፍቅር መጠየቅ ነው ይዞ አይዞ። እዚች ቃል ውስጥ በፍቅር ያዘነ በምን ይደሰታል ብሎ ነው የሚጀምሩ። አሁን ቀላል የሚመስል ቃል ነው። ቀላል የምትመስል ቃል ወገብሽን ነው የሚሰው እኮ አሁን እችን ቃል ሰሚያት እውነት አስቢ ውስጥ ስንቶች ናቸው አፍቅረው አምሯቸው ነው ስተው አበዱ ምንላቸው። ይሄ ሰው ደም የገለጸልሽ ቀላል በሚመስል አማርኛ በፍቅር ያዘነ በምን ይደሰታልሽ። እንደው አንዱን ሁለቱን እናንሳብ በሚል ነው እንጂ ብዙ አሉ። መስመረም ብሬያቸው የሚያስከዝ ማደር ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ ይዞ ለሁለተኛ ክፍል ሆኜ ለስምንታ ክፍሎች ነው ሄጄ፣ ሙዚቃ ማቀርቡ የዚህነትን እንዲያው ከንበል እንዲያው ደፋ የሚለው እና እሱን ሞካክር ነበረ። ትምህርት ቤት ሆኜ በጣም ሞክር ነበረ ልጆች፣ ያው ልጅ ስለሆንኩኝ ነው። ያው ይረፍ ድብሻል እሱማ በማዳመጥ በጣም በጣም። ትምህርት ቤት እስከ ስምንት ሰዓት ቁጭ ብዬ ይሰማ ነበረ። ትምህርት ቤት እንግዲህ ከስድስት ሰዓት በኋላ ነው የምንለቀቀው። ምሳ ለመብላት ማዳምጣለሁ በጣም ነበረ ምሳማዊ ነበረ። ያው ትዝታው አይለቀሽም ስቲል ማለት ነው

ብዙ ጊዜ እንደዚህ አይነት እናንተ የምትወዷቸው ከነብሳችን ተጣቡ የምትሏቸው የሙዚቃ አይነቶች እንግዲህ በቀላሉ የሚገኙ ሙዚቆች አይመስሉኝም እና እነሱን ለማግኘት የምትሄዱበት ርቀት ምን ይመስላል? ሰባት ስምንት አስር አመት አካባቢ እንደዚህ ስልኮች ስማርት ባልሆኑ ጊዜ የሆነች ትንሽ የሳምሰንግ ስልክ ነበረች። በጣም በቃ ሪከርድ ከሬዲዮ ላይ ቀጥታ የምታደርገው ኤምፕስሪ ንውት ቀዳው እና ጠዋት 12 ሰዓት ላይ ይጀምርና የሆነ ዜና መዳረሻ ድረስ በጣም የሚያጫወቱት እና በተለይ ሸገር ሬዲዮ የአንድ ድምፃዊ የከሌ ቀን ብሎ ለአንድ ሰዓት ምን ያስደምጥ ነበር። ዱቅ ብዬ ኔ ሪከርድ ነው ማድረግ ቁጭ ብዬ ከዛ በኋላ ደግሞ ኮምፒውተር ያስገብቼ ከት አሁን እንደዚ የቀዷቸው ሙዚቃዎች አሉ ከት አደርጋቸዋል። አንደኛ በዛ የሰበሰብኩታል፣ ሁለተኛ እንትኑ ሲመጣ ቴክኖሎጂ ከካሴት ኮንቨርተሮች አሉ አይደለ? ኮንቨርተሮችን ተጠቅመን በዛ ዜ ይገኛሉ። ካሴቱ ሲገኝ እኛው ያ አክሰሱ ስላለን ነው። በመሀላችንም ካሴት የሚሰበሰብ ልጅ አለ ዜኑ ይባላል እና አክሰሱ ስላለን ሙዚቃዎችን ማግኘት ብዙም አልቸገረም። አስታውሳለሁ፣ መቼ እረሳለሁ፣ እንደማገኝሽ ተስፋ አደርጋለሁ፣ ተስፋ አደርጋለሁ። 13ቱር ጸጋ የጋሽጥልሽ ሙዚቃ የወጣ ጊዜ ማለት ነው። ተፈሬ መኮንን ከፍ ብሎ ኢድዩ ቤት የሚባል ነበር። ኢድዩ ቤት ማለት በጣም በቃ የታወቀ ሆቴል ነው። ከ6 ኪሎ በላይ እሱነ ያለው ምናምን ፓርክ ነው። ግቢው ደስ ይላል ና እሱን ካሴት ተገዝቶ ስምሰማው ውለን ማታ እንዳጋጣሚ ራት ንብላ ተብሎ ሄደ እዛ ላይ እዛ ኢዲዩ ቤት ተከፍቶ የነበረው ሙዚቃ አይኗ የብርጓድ ስንደዱ አፍንጫ ሚሉ የጋሼ ሙዚቃ አለ። እሱ ሙዚቃ እዛ ውስጥ የተጫወተ እሱ ነው ሰሰመው። አስተናጋጁ አስቢው እንግዲህ ምን ያህል ቀይ ሽረጥ ያደረገ ፀጉሩን በደንብ በደም ያበጠረ አስተናጋጅ ሮዝ ፎጣ ኢንዱስትሪ በቃ የሆነ ፈጠን ፈጠነ፣ በቃ አይኔ ላይ አይጠፋም። የበሏት ጥብስ ጣዕሟ ትመጣለች። አስገራሚ ነው ሙዚቃ ፓወሩ ማለት ነው። በሰው ልጆች ታሪክ ተጽፏል። እንደ ልብ እሽኝ ችግር ይሽኝ በናፋል ችግር ይሽኝ የተወደዳችሁ ተመልካቾቻችን እንግዲህ ቆይታችን ይህንን ይመስል ነበረ። ስለ ሙዚቃ ተጨዋወትን፣ ስለ ሙዚቃ ወራን፣ ሙዚቃን አቀነቀንን፣ ቆይታችንንም በዚህ መልኩ ቋጨን። አድንገት ብትለይ እንባ የተቀደ ራሴ አስብም ልቤም ጠፍታልሮ መስማት ተስኖታል ጀሮ የደ